በስሙ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የቅዱስ ማርቆስ ወንጌል አጭር ገለጻ። ወድ የመራአቱ አህዶ ተከታታዮች በዛሬው መጽሐፍ ቅዱስ ጥናት መግቢያ ዝግጅታችን ከአራቱ ወንጌላውያን አንድ የሆነውን የቅዱስ ማርቆስ ወንጌልን ጥላት ይዘንላችሁ ቀርበናል። ከዚህ በፊት የቅዱስ ማቴዎስ ወንጌል ማብራሪያን ስንመለከት ለመጽሐፉ ጥናት መግቢያ የሚሆነንን አብረን ማቅረባችን ይታወሳል። ከዛሬ ጀምሮ ደግሞ የቀሪዎቹን የአዲስ ኪዳን የመጻሕፍት ክፍሎች ጥናት መግቢያ በተከታታይ እናቀርባለን። በዚህ ትምህርትም የቅዱስ ማርቆስን ወንጌል ጸሐፊ ማንነት፣ ወንጌሉን የጻፈበትን ምክንያት፣ ለእነማንና በምን ቋንቋ እንደተጻፈ፣ በመጨረሻም የወንጌሉን ዋና ዋና ይዘት እንመለከታለን። የመጽሐፉ ጸሐፊ ለመጽሐፍት አርዕስት መስጠት ልማድ ነውና መጽሐፍ ቅዱስን ገልጠን የቅዱስ ማርቆስን ወንጌል ስንመለከት የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ከሰባ ሁለቱ አርድዕት አንዱ ቅዱስ ማርቆስ እንደ ጻፈው በሚል በአርስትነት ተቀምጦ እናገኛለን። ርዕሱ በራሱ የጸሐፊውን ስምና ወገኑን ይነግረናል። ከዚህ የምንረዳው መጽሐፉ የተሰየመው በመጽሐፉ ጸሐፊ በቅዱስ ማርቆስ ስም መሆኑንና ወንጌላዊ ቅዱስ ማርቆስ ከ72ቱ አርድዕት አንዱ መሆኑን ነው። ባለፈው ትምህርታችን እንዳየነው ወንጌልን ከጻፉት አራቱ ወንጌላውያን ውስጥ ሁለቱ ቅዱስ ማቴዎስና ቅዱስ ዮሐንስ ሐዋርያት፣ ቅዱስ ማርቆስና ቅዱስ ሉቃስ ደግሞ ከአርድዕት ወገን መሆናቸውን ገልጸናል። የስሙ ስያሜና ምሳሌነቱ ቅዱስ ማርቆስ በመጽሐፍ ቅዱስ በሁለት ስም ተጠርቷል። የመጀመሪያው አይሁዳዊ ስሙ ዮሐንስ ነው። ይህንም የዋሪያ ሥራ ላይ ማርቆስ ወደ ተባለው ወደ ዮሐንስ እናት ቤት የዋሪያ ሥራ ምዕራፍ 12 ቁጥር 12 ማርቆስ የተባለውን ዮሐንስንም የዋሪያ ሥራ ምዕራፍ 12 ከቁጥር 25 እና ምዕራፍ 15 ከቁጥር 37 በማለት ዮሐንስ ማርቆስ እንደተባለ ተባለ ሶስት ጊዜ ተጠቅሶ እናገኛለን። ዮሐንስ የሚለው ስሙ ብቻ በቀጥታ ደግሞ በሐዋርያ ሥራ ምዕራፍ 13 ቁጥር 5 እና በሐዋርያ ሥራ ምዕራፍ 13 ቁጥር 13 ላይ ተጠቅሷል። ሁለተኛውና ወንጌሉ የተሰየመበት ደግሞ ማርቆስ የሚለው ስሙ ሲሆን ይህም ወንጌልን ማስተማር ከጀመረበት ጊዜ ጀምሮ የተጠራበት ሮማዊ ስሙ ነው። በተመሳሳይ የሐዋርያ ሥራ ምዕራፍ 15 ከቁጥር 39 ወደ ቆላስዩስ ሰዎች ምዕራፍ 4 ከቁጥር 10 ላይ ማርቆስ የሚለው ስሙ ብቻ በቀጥታ ተጠቅሷል። አባቶቻችን በትርጓሜ ወንጌል ማርቆስ ማለት መዶሻ፣ ንህብ፣ አንበሳ፣ ካህን፣ ልዑክ በማለት ተርጉመውልን እናገኛለን። ይህን ስያሜ ሲሰጡም ያለ ምክንያት አይደለምና የስሙን ስያሜ ማብራሪያ ቀጥለን እናቀርባለን። ማርቆስ ማለት ንህብ ወይም ንብ ማለት ነው። ንብ ሁሉን እንዲቀስም ማርቆስ አስቀድሞ ከጌታ በኋላም ከሐዋርያት ተምሯልና ንብ ተባለ። አንበሳ መባሉ ላም የአንበሳን ድምፅ የሰማች እንደሆነ ፈርታ ተንቀጥቅጣ ትሸሻለች፣ አንበሳም ላምን ሰብሮ አድቆ እንደሚበላት ሁሉ ማርቆስም ወንጌሉን ሲጀምር ያው እግዚአብሔር ልጅ የጌታችን የኢየሱስ ክርስቶስ ወንጌል ብሎ ሲጀምር በግብፅ በላም በተመሰሉ ጣዖታት አድሮ ሲያስመልካቸው የነበረ ዲያብሎስ ፈርቶ ሸሽቶ በመሄዱ እርሱም በትምህርቱ ጣዖታትን ሰብሮ አድቆ አጥፍቶ ወንጌልን አስተምሯልና አንበሳ ተብሏል። በመሆኑም ማርቆስ በአንበሳ ተመስሎ እናገኘዋለን። እዚህ ላይ ከዚህ በፊት በነበረው ትምህርታችን አራት ወንጌላውያን መንበሩን በሚሸከሙ በአራቱ እንስሶች መመሰላቸውን መመልከታችንን ማስታወስ ይገባል። ይኸውም ቅዱስ ማቴዎስ በገጸ ሰብ፣ ቅዱስ ሉቃስ በገጸ ላም፣ ቅዱስ ዮሐንስ በገጸ ንስር የሚመሰሉ ሲሆን አሁን እንዳነሳነው ቅዱስ ማርቆስ ደግሞ በገጸ አንበሳ ወይም በአንበሳ መልክ ይመሰላል። ተጨማሪ ማብራሪያ፣ ወንጌል ምንድን ነው የሚለውን ቪዲዮ ከቻናላችን ይመልከቱ። ስለዚህ ቅዱስ ማርቆስ በአንበሳ ወይም በገጽ አንበሳ ይመስላል። ቅዱስ ማርቆስ ታላቅ መዶሻም ይባላል። ታላቅ መዶሻ መባሉ መዶሻ ድንጋዩን እንዲሰብር፣ በጣዖታት የደነደነ ልቦናቸውን በእግዚአብሔር ቃል ሰብሮአልና ይህ ስያሜ ተሰጥቶታል። በመጨረሻም ካህን ወይም ልዑክ የተላከ መባሉ ግን ሐዋርያት ዓለምን በዕጣ ተከፋፍለው ሲያስተምሩ አርድዕት ሐዋርያትን ተከትለው የሄዱ ናቸውና እርሱም ቅዱስ ጴጥሮስን ተከትሎ ሄደ። ልዑክ ነውና የስያሜ ተሰጥቶታል። ቅዱስ ማርቆስና ቤተሰቡ። የቅዱስ ማርቆስ አባቱ አርስጦቡሎስ ይባላል። እናቱ ደግሞ ኢየሩሳሌም ውስጥ ክርስቲያኖች በቤቷ ለጸሎትና ለትምህርት ይሰበሰቡ የነበረችው ማርያም ናት። ስለዚህ ሐዋርያት በአንድ እንዲጸልዩ ቤቷን የሰጠች ቤተ ክርስቲያን ያደረገች ታላቅ እናት ናት። የዋርያ ሥራ ምዕራፍ 12 ከቁጥር 12 ላይ ስናነብ ቅዱስ ጴጥሮስ መልአኩ ከወይን ቤት ካወጣው በኋላ የሄደው ወደ ቅዱስ ማርቆስ እናት ቤት መሆኑን እንዲህ ሲል ተገልጦ እናገኘዋለን። ከዚህም በኋላ ባስተዋለ ጊዜ ብዙዎች ወንድሞች ተሰብስበው ይጸልዩበት ወደ ነበረው ወደ ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት ሄደ። የዋርያስ ሥራ ምዕራፍ 12 ከቁጥር 12። ጌታ የመጨረሻውን ፋሲካ እንዲያዘጋጁ ያዘዛቸውና በስም ያልተጠቀሰው ቤት የቅዱስ ማርቆስ አባት ቤት መሆኑን መምህራን ያስረዳሉ። የማርቆስ ወንጌል ምዕራፍ 14 ከቁጥር 12 እስከ 26 ላይ ይመልከቱ። ከቅዱስ ጳውሎስ ደቀ መዛሙርት አንዱ የሆነው በርናባስም የቅዱስ ማርቆስ የአባቱ ወንድም አጎቱ ነው። የቅዱስ ማርቆስ አገልግሎት፣ ዮሐንስ የተባለው ማርቆስ ከአጎቱ በርናባስ ጋር በመሆን በ46 ዓመተ ምሕረት በቅዱስ ጳውሎስ የመጀመሪያው ሐዋርያ ጉዞ በመሳተፍ ጵንፍልያ ሲደርስ እናቱ ናፍቃው ወደ ኢየሩሳሌም መመለሱን የሐዋርያት ሥራ ምዕራፍ 13 ከቁጥር 13 ላይ ተዘግቦ እናገኛለን። በቅዱስ ጳውሎስ ሁለተኛው ሐዋርያ ጉዞ ላይ አጉቱ በርናባስም ማርቆስን ከእነርሱ ጋር ይዞት ሊሄድ ወደደ። ቅዱስ ጳውሎስ ግን በመጀመሪያው ጉዞ ከእነርሱ ዘንድ ከጵንፍልያ ተለይቷቸው በመመለሱ ምክንያት ከእነርሱ ጋር ሊወስደው አልፈቀደም። ከዚያም ከአጉቱ በርናባስ ጋር ወደ ቆጵሮስ ተጉዟል። የሐዋርያት ሥራ ምዕራፍ 15 ከቁጥር 39። በሌላ ጊዜ ግን እንደገና ከቅዱስ ጳውሎስ ጋር እንደነበር ቅዱስ ጳውሎስ በመልእክቶቹ ላይ ወደ ቆላስዮስ ሰዎች ምዕራፍ 4 ከቁጥር 10 ወደ ፊሊሞና ከቁጥር 23 እስከ 24 እንዲሁም ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 11 ላይ ጠቅሶት እናገኛለን። ከቅዱስ ጴጥሮስም ጋር በመሆን ወንጌልን በማስተማሩ ቅዱስ ጴጥሮስ ልጄ እያለ ይጠራዋል። ይህንንም በመልእክቱ በአንደኛ ጴጥሮስ ምዕራፍ 5 ከቁጥር 13 ላይ ልጄ ማርቆስም ሰላም ይላችኋል በሚል ገልጾታል። መቅድመ ወንጌል ላይም የጴጥሮስ ደቀ መዝሙር ማርቆስ በማለት ይገልጸዋል። ቅዱስ ማርቆስ ሐዋርያት የፋሲካን በዓል እንዲያዘጋጁ ቤት የጠቆማቸው ወጣት ደቀ መዝሙር መሆኑን ደግሞ በማርቆስ ወንጌል ምዕራፍ 14 ከቁጥር 13 ላይ እናገኛለን። እንዲሁም የማርቆስ ወንጌል ምዕራፍ 14 ቁጥር 50 እስከ 52 ስናነብ ቅዱስ ማርቆስ ጌታ ወደ ቀራኒዮ በሚጓዝበት ዕለት ጨርቁን ጥሎ ራቁቱን የሸሸው ጎልማሳ ነው። ይህም ሐዋርያት ጰራቅሊጦስ፣ መንፈስ ቅዱስ ወርዶላቸው ጽኑ እስኪሆኑ በተለያየ ፈተና ማለፋቸውን የሚያስረዳ ሲሆን ይህንን ፈተና ሁሉ ካለፈ በኋላ ግን ወንጌልን በማስተማር በሰማዕትነት ያለፈ ታላቅ ሐዋርያ ነው። የቅዱስ ማርቆስ ግብፅን ማስተማር። ወንጌላዊ ቅዱስ ማርቆስ እስክንድሪያ ወደ ተባለች የግብፅ መንበር በመሄድ ጣዖት አምላኪዎችን እንዴት ላስተምር እያለ በማሰብ ከተማዋን ሲዞር ጫማው ተበጠሰበትና አንያኖስ ወደ ተባለ አንድ ጫማ ሰፊ በመሄድ ጫማውን የሚያሰፋበት ጊዜ ሰፊው ሲሰፋ እጁን በመውጋቱ እስታኦስ ብሎ በዮናንያን ቋንቋ ሲጮህ ማርቆስም የምትለውን ታውቀዋለን አለው። ትርጉሙ አንድ አምላክ ማለት ነበርና ጫማ ሰፊው ግን ሲሉ ሰማለው እንጂ አላውቅም አለው። እሱን አስተምሮ የቆሰለ እጁን በተአምራት ፈወሰው። አንያኖስም ቤተሰቡን እንዲያስተምርለት ቅዱስ ማርቆስን ጋበዘውና አስተምሮ አጠመቃቸው። በእስክንድሪያም የመጀመሪያዋ ቤተ ክርስቲያን በአናኖኒዎስ ቤት በመመስረት እስክንድሪያን በመላው አስተምሮ ወንጌልን ጻፍላቸው። ዕረፍቱና ተአምሩ እግዚአብሔር ቅዱሳኑን የሚጠራበት የተለያየ መንገድ አለውና ቅዱስ ማርቆስ በሌሎች አገራት ሲያስተምር ቆይቶ በዓለ ፋሲካን ወይም ትንሣኤን ለማክበር ወደ እስክንድሪያ በተመለሰበት ጊዜ ከግብፅያን መካከል ያላመኑት አረማውያን ሥራጵዮን የተባለውን ጣዖታቸውን ሲያከብሩ ያዙትና በመንኮራኩር በበሬ እየጎተቱ ሁለት ቀን ካሰቃዩት በኋላ ሚያዝያ 30 በ67 ዓመተ ምሕረት በሰማዕትነት አረፈ። አረማውያኑም በድኑን በእሳት ሊያቃጥሉ ሲሉ እግዚአብሔር የቅዱሳኑን አጥንቶቻቸውን ሁሉ ይጠብቃል በማለት ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 33 ከቁጥር 1 እንደዘመረልን መብረቅና ነፋስ ያለበት በረዶም የተቀላቀለ ኃይለኛ ዝናብ መጥቶ በተናቸውና ክርስቲያኖች ወስደው በቤተ ክርስቲያን ቀበሩት። የሐዋርያው በረከት አትለየን። ወንጌሉን ለማን በምን ቋንቋና ዘመን ተጻፈ? የወንጌል ትርጓሚ እንደሚያስረዳን ወንጌሉን ለሮማውያን ሰዎች በሮም ቋንቋ የጻፈ ሲሆን ዘመኑም ጌታ ባረገ በአስራ አንደኛ ዓመት ሲፈጸም ቀላውዲዎስ ቄሳር በነገሠ በአራተኛ ዓመት ነው። ይህም ማለት በአርባ አራት ዓመተ ምሕረት ይሆናል። ሌሎች ታሪኮች እንደሚያስረዱን ደግሞ ዘመኑ በ60 ዓመተ ምሕረት መሆኑን ነው። ወንጌሉ የተጻፈበት ዓላማ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ለማሳወቅ ማርቆስ ምዕራፍ 1 ከቁጥር 1። ሁለተኛ ከሮሚያን ማለትም ከአሕዛብ ወገን ወደ ክርስትና ለተመለሱት እንዲጸኑ። ሦስተኛ ሮማውያን አማልክቶቻቸውን የሚያውቁት በኃይለኝነታቸው ስለ ሆነ ከአማልክቶቻቸው በላይ የክርስቶስ ኃያልነትና የማዳን ሥራን ተረድተው እንዲያምኑ ለማድረግ። በዚህም በማስተማር በአጋንንት በበሽታ ላይ ያለውን ሥልጣን ያሳያል። የተወሰኑ ጥቅሶችን ብንመለከት ትምህርቱንም አደነቁ። ማርቆስ ወንጌል ምዕራፍ 1 ከቁጥር 22። እርኩሳን አጋንንት ውጡ ብሎ ያዛቸዋልና እነርሱም ይታዘዙታልና። ማርቆስ ወንጌል ምዕራፍ 1 ከቁጥር 27። በልዩ ልዩ ደዌ የታመሙትን ብዙዎችን ፈወሳቸው፣ ብዙዎች አጋንንትንም አወጣ፤ እርሱ ክርስቶስ እንደሆነ አውቀዋልና እንዲናገሩ አልፈቀደላቸው። የማርቆስ ወንጌል ምዕራፍ 1 ከቁጥር 34። አራተኛ ክርስቶስ ኃያል አምላክ ሲሆን ፍጹም ትሑት አምላክ መሆኑን ለማሳየት፣ ለምሳሌ አምላክ ሳለ በአገልጋዩ በዮሐንስ እጅ በዮርዳኖስ መጠመቁ ያን ጊዜም ጌታችን ኢየሱስ ከገሊላ ናዝሬት መጣ፣ ዮሐንስም በዮርዳኖስ ወንዝ አጠመቀው። የማርቆስ ወንጌል ምዕራፍ አንድ ከቁጥር ዘጠኝ አምስተኛ አንዳንድ የላቲን የአረማይክና ሌሎች ቃላት ትርጉምን ለማስረዳት ቅዱስ ማርቆስ ወንጌሉን ሲጽፍ የአረማይክ ቃላትና የዕብራውያን ባህል ላያውቁ ስለሚችሉ በሚል አንዳንድ ቃላትን ትርጉማቸውን በማስረዳት ጽፎላቸው የተወሰኑትን ጥቅሶች እንመልከት። የዘብዴዎስ ልጅ ያዕቆብንና ያዕቆብን ወንድም ዮሐንስን ቦአኔርጌስ ብሎ ሰየማቸው፣ የነጎድጓድ ልጆች ማለት ነው። የማርቆስ ወንጌል ምዕራፍ 3 ከቁጥር 17። እንዲሁም አባ አባት፣ ምዕራፍ 14 ከቁጥር 36 ላይ፣ ጎሎጎታ የራስ ቅል፣ ምዕራፍ 15 ከቁጥር 22 ላይ፣ ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ፣ ምዕራፍ 15 ከቁጥር 34 ላይ በሚል የተጠቀሱትን ይመልከቱ። አጠቃላይ ይዘቱ በጌታ ማስተማር ዘመኑ የተፈጸሙ የክርስቶስን ታሪክ የትምህርትና ተአምራት ይዛል። የማቴዎስና የሉቃስ ወንጌላት ከክርስቶስ የሕፃንነት ነገር ሲጀምሩ ዮሐንስ ደግሞ ከቀዳማዊነቱ ይጀምራል። ስለሆነም የማርቆስ ወንጌል ከሦስቱ ወንጌላት በተለየ መልኩ በመጥምቀ መለኮት ቅዱስ ዮሐንስ ሥራና በጌታ ጥምቀት በመጀመር ከሌሎች ይለያል። የመጽሐፉ አከፋፈል የማርቆስ ወንጌል ከአራቱ ወንጌላት አጭሩ ሲሆን በውስጡ 16 ምዕራፎች አሉት። የጉባኤ ቤት መምህራን ብዙ ነገርን በአጭር የሚያስረዳ ሰውን ይመስላል ይላሉ። ማቴዎስና ሉቃስ በስፋት የጻፉትን የወንጌል ክፍል ማርቆስ በአጭር ገለጾች ይገልጽልናል። ለአጠናን ይመች ዘንድ በስድስት ዋና ዋና ክፍሎች በመከፋፈል የሚከተለውን ማቅረብ እንችላለን እነርሱም አንደኛ ምዕራፍ አንድ ቁጥር አንድ ሁለተኛ ምዕራፍ አንድ ቁጥር ሁለት እስከ ምዕራፍ አንድ ቁጥር አስራ ሦስት ሦስተኛ ከምዕራፍ አንድ ከቁጥር ዐሥራ አራት እስከ ምዕራፍ ዘጠኝ ከቁጥር ሃምሳ አራተኛ ከምዕራፍ ዐሥር ቁጥር አንድ እስከ ምዕራፍ አስራ አራት ቁጥር አርባ ሁለት አምስተኛ ከምዕራፍ ዐሥራ አራት ከቁጥር አርባ ሦስት ምዕራፍ 15 ቁጥር 47 እና ስድስተኛ ምዕራፍ 16 ከቁጥር 1 እስከ 20 ናቸው። አንደኛ ከምዕራፍ 1 ቁጥር 1 ጸሐፊው ለወንጌሉ የሰጠው ርዕስ የቅዱስ ማርቆስ ወንጌል ሲጀምር ያው እግዚአብሔር ልጅ የጌታችን የኢየሱስ ክርስቶስ ወንጌል መጀመሪያ ይነው በማለት ነው። ሁለተኛ ከምዕራፍ 1 ቁጥር 2 እስከ ምዕራፍ 1 ቁጥር 13 ጌታችን ከመዋለ ስብከቱ በፊት ያደረጋቸው፣ በዚህ ክፍል ጌታ ወንጌልን ማስተማር ከመጀመሩ በፊት ጥቂት ቀደም ብሎ ያደረጋቸው ነገሮች ተጠቅሰዋል። ከእነዚህም ውስጥ የመጥምቁ ዮሐንስ ሥራዎች በምዕራፍ 1 ከቁጥር 2 እስከ 8 ጌታችን ከገሊላ ናዝሬት ወደ ዮርዳኖስ ወንዝ መጥቶ በዮሐንስ እጅ መጠመቁ ምዕራፍ 1 ከቁጥር 9 እስከ 11፣ በምድረ በዳ በሰይጣን እንደተፈተነ ተፈተነ 40 ቀን እንደሰነበተ ሰነበተ ምዕራፍ 1 ከቁጥር 12 እስከ 13 የሚሉት ይገኙበታል። ሶስተኛ ከምዕራፍ 1 ከቁጥር 14 እስከ ምዕራፍ 9 ከቁጥር 50 ጌታችን በጋሊላና በአካባቢው ያስተማረው ትምህርትና ገቢረ ተአምራቱ በዚህ ክፍል ጌታ በገሊላና በአካባቢዋ የሠራውንና ያስተማረውን ትምህርት ያገኙበታል። በውስጡም ዮሐንስን ከያዙት በኋላ ጌታችን ኢየሱስ ወደ ገሊላ መጥቶ ንስሐ እየሰበከ ትምህርቱን መጀመሩ ምራፍ 1:14-15 በገሊላ ባሕር አጠገብ ሲያልፍ አራቱን ደቀ መዛሙርት ስምዖን ወይም ጴጥሮስንና ወንድሙ እንድርያስን ያዕቆብንና ወንድሙ ዮሐንስን እንደጠራ። ምዕራፍ 1 ከቁጥር 16 እስከ 20። በቅፍረናሁም አካባቢ እያስተማረ ያደረጋቸውን ተአምራትና የሰራቸውንም ስራዎች በምዕራፍ 1 ከቁጥር 1 እስከ ምዕራፍ 3 ከቁጥር 15። በባህር ዳር በታንኳ ተቀምጦ በምሳሌዎች ያስተማረው ትምህርት ምዕራፍ 4 ከቁጥር 1 እስከ 34። ጌታችን ያደረጋቸው ተአምራት ምዕራፍ 4 ከቁጥር 35 እስከ ምዕራፍ 5 ቁጥር 43። በገዛ አገሩና በመንደሮቹ እያስተማረ ሲዞር ሐዋርያትን ሥልጣን ሰጥቶ ሊሰብኩ እንደላካቸው ምራፍ ስድስት ከቁጥር 1 እስከ 31 በምድረ በዳ በገሊላ ባህር በጌንሴሬጥ በጢሮስና በሲዶና በቤተሳይዳ እያስተማረ ያደረጋቸው ተአምራት ምራፍ 6 ከቁጥር 32 እስከ ምራፍ 8 ከቁጥር 26 ከፊልጶስ ዘቂሳርያ ወደ ቅፍርናሆም እየመጣ ያደረገውና ያስተማረው ምዕራፍ 8 ከቁጥር 27 እስከ ምዕራፍ 9 ቁጥር 50። አራተኛ ከምዕራፍ 10 ቁጥር 1 እስከ ምዕራፍ 14 ቁጥር 42 ወደ ይሁዳ ገብቶ ያስተማረው ትምህርትና የሰራው ስራ። ይህም ጌታ ወደ ይሁዳ ሀገር መጥቶ ያደረገውና ያስተማረው ይገኝበታል። ከእነዚህም ውስጥ ወደ ኢየሩሳሌም መውጣት ሳይጀምር በሌላው ይሁዳ ክፍል ያደረገውና ያስተማረው ምዕራፍ 10 ከቁጥር 1 እስከ 31። ወደ ኢየሩሳሌም መውጣት ላይ ሳለ የተደረጉ ነገሮች ምዕራፍ 10 ከቁጥር 32 እስከ 52። ወደ ኢየሩሳሌም መውጣት ላይ ሳለ የተደረጉ ነገሮች ምዕራፍ 10 ከቁጥር 32 እስከ 52። በቢታንያ በኩል ወደ ኢየሩሳሌም ሲገባ ሕዝቡ ሆሳአና ብሎ እንደተቀበለው ምዕራፍ 11 ከቁጥር 1 እስከ 10። ወደ ኢየሩሳሌም ከገባ ጀምሮ እስከ ተያዘበት ድረስ ያደረገውና ያስተማረው ምዕራፍ 11 ከቁጥር 11 እስከ ምዕራፍ 14 ከቁጥር 42። አምስተኛ ከምዕራፍ 14 ከቁጥር 43 እስከ ምዕራፍ 15 ቁጥር 47 ከሐሙስ ማታ እስከ ዓርብ ሠርክ ድረስ የነበረው የስቅለት ታሪክ። በዚህ የጌታ የስቅለቱ ታሪክ በውስጡ ያሉትን ለመጥቀስ ያህል በይሁዳ መሪነት በመጡ ሰዎች እንደተያዘ ምዕራፍ 14 ከቁጥር 43 እስከ 52፣ በሊቀ ካህናቱ ግቢ በአይሁድ ሸንጎ ፊት በሐሰት እንደመሰከረበት ምዕራፍ 14 ከቁጥር 53 እስከ 72፣ በጲላጦስ ፊት እንደተመረመረና እንደተፈረደበት ምዕራፍ 15 ከቁጥር 1 እስከ 15፣ በመስቀል ተሰቅሎ እንደሞተ ምዕራፍ 15 ከቁጥር 16 እስከ 41 የአርማት ዮሴፍ ከመስቀል አውርዶ እንደቀበረው፣ ምዕራፍ 15 ከቁጥር 42 እስከ 47። ስድስተኛ ምዕራፍ 16 ከቁጥር 1 እስከ 20 ትንሣኤና እርገት። በዚህ የመጨረሻው ክፍልም የጌታ ትንሣኤውና እርገቱ ታሪክ ይገኛል። በውስጡም የተነሳ የተነሳለት ለተከታዮቹ በየስፍራው እንደተገለጠ ምዕራፍ 16 ከቁጥር 1 እስከ 14 ጌታ ለደቀ መዛሙርቱ የተናገራቸው የመጨረሻዎቹ ቃላት ምዕራፍ 16 ከቁጥር 15 እስከ 18 እና የጌታ እርገቱ ምዕራፍ 16 ከቁጥር 19 እስከ 20 ይገኛሉ። በቀጣይ እግዚአብሔር ቢፈቅድ የሌሎች የመጽሐፍ ቅዱስ ክፍሎችን አጭር ገለጻም እናቀርባለን። አገልግሎቱ ለብዙሃን ይዳረ ዘንድ ቻናሉን ላይክ ሼር፣ ሰብስክራይብ በማድረግ አገልግሎቱን ይደግፉ ዘንድ በትህትና እንጠይቃለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።